በሉቃስ ወንጌል ምዕራፍ 2 ቁጥር 49 ላይ ነቤታችን ቅድስት ድንግል ማርያም ሌላ በሁለት አመቱ የቤተ መቅደሱን በዓል ምንድነው? የአይሁድን በዓል ፋሲካን አክብራ ስትመለስ ልጇ የሚከተላት መስሏት ነበር። ከኋላ ከቤት ከደረሱ በኋላ እሷም ጠባቂዋ ዮሴፍም ክርስቶስን አጡት። ከሶስት ቀን በኋላ ቤተ መቅደስ ውስጥ አገኙት። እኔና ዮሴፍ ስንፈልግ ደከምን አለችው። የመለሰውን ታውቃላችሁ? የታምሩኑ ከመይደለውን ያህል ስተዛቡ የቤት በአባቴ ቤተ መቅደስ በአባቴ መቅደስ ልኖር እንደሚገባኝ አታውቁ? ምን ብሎ፣ ቤቱ የእግዚአብሔር ቤት መሆኑን ነገረን። እግረ መንገዱን ደግሞ ዮሴፍ ለክርስቶስ የስጋ አባቱ አይደለም። ለክርስቶስ ምድራዊ አባት፣ ሰማያዊ እናት የለውም። እስኪ ምን አልኳችሁ? ለክርስቶስ ምን የለውም? ምን ለ ምድራዊ ምን የለውም፣ ሰማያዊ ሰማያዊ እናት የለውም፣ ምድራዊ አባትም የለውም። በአባቴ ቤት በቤተ መቅደስ ልኖር እንደሚገባኝ አታውቁም? ምን አለ አባቱ ዮሴፍ፣ አባቱ እውነት ነው። እኔና አባትህ ብላለች ድንግል ማርያም። ግን እሱ ደግሞ ተመልከቱት፣ እንዴት ብሎ እንደተረጎመው። በአባቴ ቤት በቤተ መቅደስ። አሁን ዮሴፍ ቢሆን አባቱ፣ ያ ቤተ መቅደስ የማን ነው ማለት ነው? ዮሴፍ ደግሞ ምኩራብ የለውም የግል ቸርች አሁን ነው የተጀመረው። የግል ምኩራብ የለም ያኔ። ታውቃላችሁ እኔ የኦርቶዶክስ ተዋህዶ ቤተ ክርስቲያን እንድንወዳት ከሚያደርገን በርካታ እውነቶቿ መካከል አንዱ ይሄ ነው። እዚህ ምድር ላይ ያሉ ሰዎች የእንትና ቸርቼት ነው ብለው ሊጠይቋችሁ ይችላሉ። በተለይ ከገጠር የመጡ ወይ ደግሞ እዚህ ኖረው የማያውቁት አንድ ጎረቤታችሁን ጠርተው የእንትና ቸርቼት ነው ሊሏችሁ ይችላሉ። ስለ ገጠመኝ ማለት ነው እኛ ግን ቅዱስ ፓትርያርኩ እንኳን ቢሆኑ የግላቸው ቸርች የላቸው። አባቶቻችን የካቴድራሉ አለቆች የግል ቸርች የላቸው። ቤተ ክርስቲያኑ የማን ነው? አቤት የእግዚአብሔር የአምላካችን ቤት ነው። ይህንን ብዙ ጊዜ ተምራችኋል። የድንግል ማርያም ቤት ቤተ መቅደስ እንኳን ቢሆን ለምሳሌ እዚያው እናንተ ጋር ከዚህ በፊት እንደ ተማማር ነው ይመስ አስታውሳለሁ እያንዳንዱ ታቦት የክርስቶስ ስም ስለሚጻፍበት እያንዳንዱ ቤተ መቅደስ የክርስቶስ ስጋ ብቻ ስለሚቆረስበት የክርስቶስ ደም ብቻ ስለሚፈስበት የእግዚአብሔር ሳይሆን የቅዱሳን የሆነ ቤተ መቅደስ የላትም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን። መጀመሪያ የእግዚአብሔር ነው፣ ቀጥሎ እግዚአብሔር ያከበራቸው የቅዱሳኑ ማረፊያ ነው። በቅዱስ ጊዮርጊስ ቤተ ክርስቲያን የቅዱስ ጊዮርጊስ ስጋና ደም አይፈተትም። የማ ብቻ ነው የሚፈተተው? እኛ የሩቅ ብእሲ ወይም ደግሞ የሰው ደምና ስጋ ያድነናል ብለን የሰው ስጋና ደም አንፈትትም። የላትም ቤተክርስቲያን እንዲህ አይነት ትምህርት። ምንልላችሁ ነው እያንዳንዱ ቤተ መቅደስ የአብ የወልድ የመንፈስ ቅዱስ ማደሪያ ነው። በአባቴ ቤት በቤተ መቅደስ ልኖር እንደሚገባኝ አታውቁምን አለ። ስለዚህ ቤተ መቅደሱ ምኩራቡ ከብሉይ ኪዳን እስከ ሐዲስ ኪዳን እግዚአብሔር ወዶ ፈቅዶ የሚመለክበት ቤት ነው። ማያስፈልግ ቢሆን ኖሮ ቤተ መቅደሱ ነግዱበት ይል ነበረ። ላይመለክበት ምን ይሰራል? እግዚአብሔር ሰው በሰራው ቤተ መቅደስ ማይኖር ቢሆን ምን ይሰራለታል? ምናለ ቢነግዱበት እንኳንስ በሬና ላም በብሉይ ኪዳኑ የሚፈቀዱት ወደ ቤተ መቅደስ አካባቢ ስለት እንዲሆኑ መስዋዕት እንዲሆኑ፣ መስዋዕት የማይሆኑ ፈረስና አህያ ቢሸጥ እንኳን ዝም ማለት ነበረበት እኮ ክርስቶስ የማያድርበት ከሆነ የማይመለክበት ከሆነ ግን በዚያ ቤተ መቅደስ እኔ መለካለው የአባቴ ቤት ነው የጸሎት ቤት ነው ሲል ርግብና እንስሳት ሻጮችን ተቆጥቶ በጅራፍ ገርፎ አስወጣቸው። ስለዚህ የኛ ቤተ መቅደስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የሚመለክበት እንጂ የፍጡራን የሆነ ቤተ መቅደስ የለንም። መጀመሪያ የእግዚአብሔር ሆኖ ነው እግዚአብሔር ያከበራቸው የቅዱሳን ቤተ መቅደስ የሚሆነው። አንደኛ ትርጓሜ ይሄ ነው። ሁለተኛ አንዳንድ ሰዎች በተደጋጋሚ እንግዲህ በየመድረኩ የምንናገረው ነገር ነው። ምኩራብ ነው እና ሳምንቱ ስለዚህ ስንማር ይህን ቁም ነገር ብናውቀው ብዬ ስለማስብ ዛሬም ለናንተ ብናገረው ብጠይቃችሁና ብንመማርበት ጥሩ ይመስለኛል። ስለ ንግድ ስናነሳ እንዴ፣ አሁንስ የቤተ መቅደሱ ዙሪያ ፎቆኖ ቤተ መቅደሱ እየተከራይ ምንድን ነው ህንፃ ኖሮት እያከራየ ልዩ ልዩ ገቢዎች ተፈጥሮ። ይሄ ብቻ አይደለም፣ ዛሬም እኮ ንግዱ አልጠፋም። ለምን ከሞተ ሰው እንኳን እንዲያው ጸሎተ ፍትሀት ተብሎ ብር ከፍለን እኮ ነው ፍትሀት የምንፈታ እና እንዴት ነው ንግድ የቆመ ሚሉ ሰዎች አሉ። እንዲያውም እነዚህ አኮ ይላል አንዳንዱ ሰው የደረሰኝን ጥያቄ ነው በነገራችን ላይ እያብራራ ያለሁት በግል እነዚያ እኮ የነገዱት ይላሉ ጠያቂዎች። በሬ፣ ከብት ምናምን ነው እዚያ ቤተ መቅደስ ውስጥ። አሁን ግን አሁን ግን ለአስከሬን ሽኝት፣ ለጸሎተ ፍትሀት እንኳን ብር ትቀበላላችሁ። አንድ ክርስትና ልናስነሳ ስንመጣ ታስከፍሉናላችሁ ሁለት። በቅዳሴ ወይም በጸሎት ጊዜ ስማችን ይነሳ ስንል ስማችንን ላነሳችሁበት ብር ትቀበሉናላችሁ። ሶስት። እንዲህ እንዲህ አይነት ጥያቄዎችን ቤተ ክርስቲያኒቱ በሞዴል እያስከፈለች የምትቀበለውን ብር ከንግድ ጋር እያይዘውት ሰዎቹ ዛሬም እኮ ንግድ አልቆምም። እናንተ መምህራን በምን ሞራላችሁ ነው እንደው እነዚያን አይሁድን በሬ ሸጡ፣ ርግብ ለወጡ ብላችሁ የምትኮንኗቸው? እኛ ይሄው እንዲህ አይነት ክፍያ እየከፈልን ነው ብለው የሚያነሱ ሰዎች አሉ። እንግዲህ ጠያቂዎቻችን ይስሙት አይስሙትን ባላቅም፣ እናንተን እስኪ እኔ ደግሜ ልጠይቃችሁ እና ጥያቄው መልስ ይሆናል። እስኪ ብቻችንን ብቻይን ከምናገር በዚያው እስኪ ልጠይቃችሁ። ለክርስትና ከፍላችሁ ታውቃላችሁ አታውቁም? ይከፈላል አይደለም? ለጸሎተ ፍትሐትስ ሰው ሞቶ ይከፈላል አይከፈልም? እሺ፣ ለቀብርም ይከፈላል አይደለም? አጋጣሚ ሆኖ የአዲስ አበባ ሰው ያሳዝነኛል። የአዲስ አበባ ሰው ብቻ ሳይሆን እነዚህ ትልልቅ ከተሞች ያው ናቸው። ምክንያቱም አብዛኛው ሰው ይመስለኛል፣ አብዛኛው ሲኖር ተከራይቶ ነው፣ ሞቶም ኪራይ ነው። ፉካዎቹ ክፍያ ያላቸው ይመስለኛል፣ አይደለም? ስለዚህ በሞቱም በህይወቱም ኪራይ ላይ ነው ማለት ነው። ሞቱም አያርፍም የከተማ ሰው። ይሄ ምን ሆነ እውነት። ይሄ ከንግድ ጋር እንደሚገናኝ እንመጣበታለን። ሌላው መልሳችሁልኛል። ክፍያ ያለ እንስማማበት ነገር ነው ንግድ ነው አይደለም፣ የሚለውን ነጥብ እስኪ እናየው። ሰው ክርስትና የሚነሳው ምን ለመሆን ነው? ሴቶች በሰማንያ ወንዶች በአርባ ቀን ክርስትና የሚነሱት ምን ፈልገው ነው? አቤት የእግዚአብሔር ልጆች እንዲሆኑ፣ አይደለም የስላሴ ልጅ እንዲሆኑ ነው። መጽሐፍ ቅዱስ እንዲህ ይላል፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጆች እንዲሆኑ፣ አባታችን ሆይ በሰማያት የምትኖር ብለው እንዲጸልዩ ሳይጠመቁ አባታችን ሆይ ማለት ስለማይቻል ያልወለዳቸውን፣ በጥምቀት ያልወለዳቸውን ልጆች ልጆች አይላቸውም ክርስቶስ። እዚህ በጥምቀት ይወለዳሉ፣ አባታችን ሆይ ብለው ይጠሩታል። እኛ ልጆች ስለሆነ ነው አባታችን ሆይ ብለን የምንጠራው በጥምቀት ስለተወለድን። ስለዚህ የእግዚአብሔር ልጅ ለመሆን ነው የምንጠመቀው። ጸሎተ ፍትሐትስ የሚደረሰው ምን ለመሆን ነው? ለሞቱ ሰዎች የሚጸለዩ ነፍሳቸው ምን እንድታገኝ ነው? ምሕረት እንድታገኝ እግዚአብሔር በደሏን ኃጢአቷን ይቅር ብሎ ገነት መንግሥተ ሰማያትን እንዲያወርሳት አይደለም ስለ ፍትሐት አሁን አላስተምራችሁም። ቤተ ክርስቲያኒቱ ከጥንት ከአባቶች ጀምሮ ጸሎተ ፍትሐት የተለመደና የታወቀ ነገር ነው እና ለዚህ ክፍያ ሲከፈል ሰዎቹ ዛሬም እኮ በሞተ ሰው ምክንያት ክፍያ ትቀበሉናላችሁ እና ንግድ አልቆመም፣ የምኩራቡ ሰዎችን ብቻ በምን ሞራል ነው እንደው የምትነቅፏቸው? ይሉናል። መልካም እስኪ ጥያቄ ልጠይቃችሁ። እናንተ ክርስትና ስታስነሱ ለጸሎተ ፍትሐት ስትከፍሉ እንዲሁም ደግሞ በጸሎት አስቡኝ ብላችሁ በቅዳሴ በኪዳን ስማችሁ እንዲነሳ ክፍያ ስትከፍሉ ይህም ሁሉ አገልግሎት ለማግኘት ክፍያ ስትከፍሉ ለአገልጋዩ ነው የምትከፍሉት ወይስ ለአገልግሎቱ ነው? አቤት! ለአገልግሎቱ አይደለም። መልካም እኔ በዚህ ይበቃናል ብዬ ነበር ጥያቄው ሊጨምራችሁ ነው። ለአገልግሎቱ ብላችሁኛል። እሺ ለምሳሌ አንድ ሰው ጸሎተ ፍትሐት ተደርጎለት ከሲኦል ወደ ገነት እንዲሄድ እግዚአብሔር ኃጢአቱን ይቅር እንዲለው ነው የሚጸለየው አደለ አደለ እንደዚያ ከሆነ በዚህ ከተግባባን ሰው ገነት ገብቶ ለመኖር ሰው መንግስተ ሰማያት ገብቶ ለመኖር ሁለት ሺ ብር ዋጋው ነው ስቱዲዮ ከፍ ሲል ለባለትዳሮች አንድ መኝታ ሁለት መኝታ ቢባል የሚከፈለው ያውን በየወሩ አስቡት። የሚከፈለው ሰው ከገቡ መውጣት፣ ካገኙ ማጣት በሌለበት በእግዚአብሔር መንግስት ውስጥ ለመኖር የእናንተ አራት ሺህ ብር ለመንግስተ ሰማያት እውነት ዋጋ ነው? ስለዚህ ባጭሩ ለአገልግሎት አይደለም የምትከፍለው። አገልግሎቱን ዋጋ ሆኖ አቻ ሆኖ ልትገዛው የምትችለው ምንም አይነት አገልግሎት የለም። ይህን እንድታውቁት ለአገልግሎቱ የሚመጥን ክፍያ አለን የምትሉት አራት ሺህ ብር ለአንድ ፍትሐት፣ እውነት ለመናገር እንደው ኑሯችን ስለማይፈቅድ እንጂ አንድ ሚሊዮን፣ ሁለት ሚሊዮን፣ ቢሊዮን ቢከፈል ለመንግስተ ሰማያት ዋጋ ሊሆን የሚችል ምንም አይነት ብር የለም። ገነት ገብቶ ለመኖር ዋጋ የሚሆን ምንም አይነት ስጦታ የለንም ሊኖረን አይችልም። የትኛውንም ስጦታ ብንሰጥ እኔ ቢሊዮን ምናምን ብዬ ቁጥር ጠራው? ዓለም ላይ ያለው ገንዘብ ሁሉ ተጠራቅሞ ለመንግስተ ሰማያት መግዣ መሆን አይችልም። ለአገልግሎቱ አይደለም የከፈላችሁት። ለክርስትና ሲሆን የምትከፍሉት ምንድን ነው? ሰው የእግዚአብሔር ልጅ ለመባል ስንት ነው ክፍያው? የአሜሪካ ዜግነት ለማግኘት ስንት ቁም ስቅል እንደሚታይ እናውቅ የለን እንዴ? ሰው የእግዚአብሔር ዜጋ ለመሆን የእግዚአብሔር ልጅ ለመባል እነዚህ መቶ ብሮች እሺ፣ ብሮች ዋጋ አይደሉ ይውላችሁ። ለዘላለማዊ ህይወት ዋጋ ሊሆን የሚችል ምንም አይነት ብር የለም። ምንም አይነት ብር የለም። ስለዚህ እናንተ የምትከፍሉት ለአገልግሎቱ አይደለም። አገልግሎቱ ሊመጥን የሚችል አገልግሎቱን ሊተካ የሚችል ምንም ብር የለም። ስለዚህ ለአገልጋይ ነው የምትከፍሉት ጸሎተ ፍታቱን የሚጸልየው ካህን የሚጸልየው መርጌታ ከሰማይ መና አይወርድለትም። የሚበላ የሚጠጣ ነው፣ ቤተሰብ የሚመራ ነው። ስለዚህ እናንተን ለማገልገል ብሎ ሲያገለግል፣ አባቶች ካህናት ሲያገለግሉ፣ ከአገልግሎት በኋላ ኑሮ ስላላቸው ለኑሯቸው ብቻ ለአገልጋይ እንጂ አገልግሎቱን የሚመጥን ምንም አይነት ክፍያ የለም። ስለዚህ ንግድ አይደለም። ያኛው ተመልከቱ፣ በጣም የተለያየ ነው። በሬ ይሰጣሉ፣ በሬውን የሚመጥን ወርቅ ያመጣሉ፣ ወርቁን የሚመጥን ስጦታ ነው። አቻ የሆነ ንግድ ነበር። ንግድ አቻ ነው አይደል እንዴ? አንዳንድ ጊዜ የተስማማንበት አቻ ነው፣ ልውውጡ የተስማማንበት። ተወደደ አልተወደደ፣ እሱ ሌላ ጣጣ ነው። ተስማምተን የምንገበያየው ግብይት ነው። ይሄኛውን እኔ ይሄን ስቀበል የምሰጠው ደግሞ ተመጣጣኝ ይሆናል ብለን አምነንበት ነው። ተመጣጣኝ ነው ብለን። ለመንግስተ ሰማያት ግን ምን አይነት ተመጣጣኝ ዋጋ አለ? የእግዚአብሔር ልጅ ለመሆን ምን ተመጣጣኝ ዋጋ አለ? ስለዚህ በደንብ ይግባችሁ። አሁን መልሼ ልጠይቃችሁ። ለጸሎተ ፍትሐት እንዲሁም በሕያዋን ለሙታን የሚጸለዩ ጸሎት፣ ለክርስትና የሚከፈለው ክፍያ ለአገልግሎት ወይስ ለአገልገል አቤት ገብቷችኋል አይደለም? አገልግሎቱን የሚተካ ምን የለም። ምንም አይነት ክፍያ የለም አገልግሎቱን ሊተካ የሚችል። ጫማ ስትገዙ ብር ትሰጣላችሁ። ጫማው ቀብ አሁን አቻ ነው ብለን ስለምናስብ ማለት ነው። ልብስ ስትገዙ ብር ትሰጣላችሁ፣ ልብስ ታመጣላችሁ። አቻ ነው ብለችሁ ስለምታስቡ። ግን ጫማው ኤክስፓይርድ ያደርጋል አያደርግም? ስልኩስ ያደርጋል አያደርግም? እንዴ እንዲያደርግ ሆነ ተብሎ ኤክስፓየርድ እንዲያደርግ ተብሎ ነው የሚሰሩት። ሲጀመር ስልኩን ልብሱም እንደዛው ጫማውም እንደዛው ካንተ ጋራማ ዘላለም ከኖረ ይከስራል ነጋዴ። አምላካችን እግዚአብሔር ነጋዴ አይደለም። ይሁል የዘላለም ልጅነትን በሚያልቅና ምናልባትም የአንድ ወር ደሞዝ ሊሆን በማይችል ዋጋ ነው ለካህኑ የሚሰጣችሁ። የዘለ አለም ገብቶ መውጣት የለም፣ አግኝቶ ማጣት የለም። እንደ ዜግነት በየጊዜው የሚታደስ አይደለም። ሙታን ከሞቱ በኋላ በእግዚአብሔር መንግስት ከገቡ በኋላ አጠራጣሪ ነገር የለም። ከእግዚአብሔር መንግስት ከእግዚአብሔር መዳፍ ሊወጡ አይችሉም። ይሄንን ይቅርታና ምሕረት ለማግኘት ምንድን ነው ክፍያው? ስለዚህ ለአገልግሎቱ፣ ለመንፈሳዊ አገልግሎት የሚመጥን ምንም ክፍያ የለም። የምን ንግድ ነው ይሄ? ንግድ አይደለም። ምናልባት ስለ ፉካ ካነሳችሁ አይቀር እሱ ችግር ያመጣው ነው እንድታውቁት ችግር ያመጣው ለምሳሌ እናንተ አሁን አስራት በኩራታችሁን ከአስር አንዳችሁንና አስር ብር ስታገኙ አንድ ብር ለቤተ ክርስቲያን ባለመስጠት ምክንያት ችግር ያመጣው ነው እንጂ አሁን ለምሳሌ ይሄ ሙዳዬ ምጽዋት የሚገርማችሁ በባህሪው በቤተ ክርስቲያን ስርዓት ሲሰራ ይሄ ሙዳዬ ምጽዋት፣ ሙዳዬ ምጽዋት ማለት ምን ማለት ይመስላችኋል? እ አታቁጡ ሙዳዬ ምጽዋት ማለት ምን ማለት ነው? አታቁጡም እንዴ? እሺ፣ የምጽዋት ሳጥን ማለት ነው። የምጽዋት ምን፣ ማን ነው የሚወስደው ብሩን? አቤት። ምን አፍራችሁ? እ አባቶች ስላሉ ልብ ነው መላክ ብራንን ብፈርታችሁ ነው እንዴ? የካህናት ደሞዝ ነው ምን? ምን እኮ አይደለም አይደል እንዴ? አቤት። ይሄ ሙዳይ ምጽዋት ለአገልግሎት ነው ለአገልጋይ ልጠይቃችሁ? አቤት አሁን ዶላር ቢታጨቅበት ወይ ፓውንድ ምናምን፣ የትኛው ወርቅ፣ ብር፣ አልማዝ ቢሞላ ለአገልጋይ ወይስ ለአገልግሎት? ግን የሚገርማችሁ እናንተ ከአስር አንዳችሁንና በኩራታችሁን ስለማትሰጡ ይሄ ሙዳይ ምጽዋት የምጽዋት ነው። አይኑ ለፈረጠ እጅግሩ ለተቆረጠ፣ ጧሪ ለሌላቸው ሽማግሌዎች፣ አሳዳጊ ለሌላቸው ህጻናት ተብሎ ነበር። በመሰረተ ሐሳቡ ሙዳይ ምጽዋት በቤተክርስቲያን የተፈቀደው ይሄ ገንዘብ ለነዳያን ነበረ። አሁንስ አስራቱን በኩራቱን በጊዜው የማይሰጥ ህዝብ ስላለ ችግር ስለሆነ ነዳያኑ እኛ ራሳችን ሆን። አያችሁት ችግር የወለደው ነው ይሄ የሌላዎች ትርፋ ትርፎቹ እንጂ አሁን ማንም ሰው ክርስትና፣ በነገራችን ላይ ችግር የወለደው ነው ስል፣ እንዲሁም ምናልባት ብር የሌለው ብር ሳይኖረው አንድ ሰው ክርስትና ሊያስነሳ ቢመጣ ብር ስለሌለህ ክርስትና አናነሳልህም አይባልም። ተብሎ ከሆነም አላዋቂ ሰው ገጥሟቸው እንጂ ቤተ ክርስቲያኒቱ እንዲህ አይነት ችግር የለባትም። ብር የሌላቸው ሰዎች ጸሎተ ፍትሐት በነጻ ማግኘት ይችላሉ። ብር ከሌላችሁ ጸሎተ ፍትሐት አይፈጸምላችሁም የምትል ቤተ ክርስቲያን የለችም። ይህን ያህል ንግድ ያለባት ቤተ ክርስቲያን እንዳይመስላችሁ። እንደዚያ እንደ ምኩራብ ሰዎች ክርስቶስ እንደገሰጻቸው፣ እንደዚያ እንዳታመሳስሉት። ምናልባት ቤተ ክርስቲያን ምን ያህል ለድሆች እንደምታስብ ምሳሌ መስጠት ካስፈለገ ይልንገራችሁ። ለምሳሌ ባልና ሚስት ባልና ሚስት ሊጋቡ መጡ። ቀለበቱ ላይ መጸለይ ነበረበት። ቀለበት መግዣ ብር የላቸውም። እስኪ ምን የሚፈጠር ይመስላችኋል? ካህኑ ሲያዩቸው ቀለበት የላቸው፣ ድሆች ስለሆኑ ቀለበት መግዛት አይችሉ ቀለበት መግዛት ስላልቻላችሁ ጸሎተ ተክልሉን አናደርስም፣ ወይም ደግሞ ጸሎቱን አንጸልይም ይላሉ። ምን መፍትሄ ያለ? እስኪ የምታውቁ ንገሩኝ። አታውቁትም? ምን ሊደረግ እንደሚችል ምን፣ የዘንባባ ቀለበት ወይስ ምን ሊሆን ይችላል? እንድታስቡት ነው፣ ቤተ ክርስቲያኒቱ ምን ያህል ለድሆች እንደምታስብ። አንዳንድ ጊዜ ማህበራዊ ሚዲያ ላይ እናያለን፣ አንዳንድ ግለሰቦች ያጠፉትን ጥፋት የቤተ ክርስቲያን መልክ ለማስመሰል፣ ገንዘብ ስለሌለኝ እዚህ ቦታ ቁርባን ተከለከልኩ፣ ገንዘብ ስለሌለኝ እዚህ ቦታ መንፈሳዊ አገልግሎት አታገኝም ተባልኩ የሚሉ ነገሮችን እየሰማን ነው። ይሄ ግለሰቦች የሚሰሩት ነውር ነው እንጂ ቤተ ክርስቲያን እንደ ተቋም እንዲህ ነው ባህሪዋ። ልንገራችሁ፣ ቀለበት የሌላቸው ሰዎች ቢመጡ በአሁኗ ቤተ ክርስቲያን ላይ ይኖር ይችላል። ይሄ ቀለበት ችግር ይሆናል ተብሎ ስለማይታሰብ አሁን በታላላቅ ቦታዎች ገዳማት፣ አድባራት ብትሄዱ ግን አንድ ቀለበት ይቀመጣል። ሰፋ ያለ ቀለበት፣ የሁለቱም ጣት በዚያ ሰፊ ቀለበት ላይ የባልየውም የሚስትየውም ጣት ይገባና የቀለበት ጣቶቻቸው እዛ ውስጥ ይሆኑና ስርዓተ ጸሎቱ ያልቃል ከዚያ እንደዛ ሆነው ስርዓተ ጸሎቱ ቅዳሴው ምኑ ካለቀ በኋላ እስከ ደጀ ሰላም በዛው ባንድ ቀለበት ታስረው ይሄዳሉ። ደጀ ሰላም እኔ እንጃ፣ አባታችን እንግዲህ መልአከ ብርሃን አለ። አሁን ደጀ ሰላም እኔ አዲስ አበባ አይቼው አላውቅም። እንዳልሳሳት ብዬ ነው የጠየቅኩ። እና ደጀ ሰላም የቱ ነው እስኪ ንገሩኝ። እስኪ ወንዶች እስኪ ንገሩ። ደጀ ሰላም የት ነህ ስትባሉ ደጀ ሰላም ትላላችሁ እና ምን ማለት ነው? እ ድግስ ቤት ማለት ነው አይደለም? የሆነ እየበላችሁበት ያለው ቤት ነው፣ የሆነ እየበላችሁ እየጠጣችሁ ያላችሁበት ነው ደጀ ሰላም የሚባለው አይደለም። ከተማ እንደዛ ነው። ደውላችሁ አረዛ ቤተ ክርስቲያን ደጀ ሰላም ውስጥ ነኝ ካል አንድ ሰው በቃ ምን እያደረገ እንደሆነ ግልጽ ነው። በገጠሩ መሀራ ቤት ይባላል። ነፍሲ ማር ብለን ምግብ የምንበላበት ማለት ነው ከተሚው ደግሞ ዘኬ ምናምን ም ይለዋልሽ። ለማንኛውም ግን ደጀ ሰላም የሚባለው በቤተ ክርስቲያን በስተ ምዕራብ በኩል የግድ ይሰራል። ቤተ ልሔም ቤት ነው የሚሰራው። አቤት በስተ ምስራቅ በመሀል ላይ ቤተ መቅደሱ አለ እና ብዙ አገልግሎቶች ይሰሩበታል። ያ ደጀ ሰላሙ እዚያ ደጀ ሰላም ድረስ ቀለበቱን አድርገውት ይሄዳሉ። ደጀ ሰላም ሲደርሱ ምስጢረ ጋብቻን ተምረው አንድ አካል እንደሆኑ አንድ ነፍስ እንደሆኑ ፍቅር እስከ መቃብር ሳይሆን ከመቃብር በኋላም ሕይወታቸውም ሕይወት መልአካዊ ተሰጥቷቸው፣ እንስሳዊ ጠባያቸው እዚህ መቃብር ላይ ቀርቶ አንድ አካል አንድ አምሳል ሆነው እንደሚነሱ ያስተምራቸዋል። ቀለበቱ ደግሞ ለሌላ ድሃ ስለሚያስፈልግ ይመለሳል ማለት ነው። ይዘውታ አይሄዱ። እንዲህ የምታደርግ ቤተ ክርስቲያን ናት በስርዓት ደረጃ ያለችን። ዛሬ ላይ ቅድም እንዳልኩት አንዳንድ ነውረኞች ምናልባት እንዲሁ ባለማወቅም ይሁን በድፍረት አላቅም እንደዚህ አሉ ተብሎ ሲናፈስ ስናይ የቤተ ክርስቲያኒቱን መልክ እጅግ በጣም የሚያጠፋ ነገር ነው። ማንኛውም ድሀ ያለ ብር አቅም የለኝም ካለ ልጁን ክርስትና ማስነሳት ይችላል። ለሞቱ ዘመዶች ጸሎተ ፍትሐት በነፃ ጸሎቱን ማስደረስ ይችላል። የትኛውንም መንፈሳዊ አገልግሎት በነፃ ማድረግ ይችላል። ቤተ ክርስቲያን የደሆችም የሀብታሞችም ናት እንጂ ገንዘብ ለሚከፍሉት ብቻ አይደለችም። ስለዚህ ደግ የሆነችዋን ቤተ ክርስቲያን ምናልባት እንደው ጥቂት ነውር በምንሰራ ሰዎች የሚያዩ ሰዎች የሰዎችን ሳይሆን የቤተ ክርስቲያኒቱን እውነተኛ መልክ ቢያዩት ለማለት ነው። ስለዚህ ቤተ ክርስቲያኒቱ ንግድ የሚባል ነገር እንደ ስርዓት አታውቅም። የአዲስ ኪዳኗ ቤተ ክርስቲያን በዙሪያው ያሉ ሱቆች ብያችኋለሁ። በኋላም አንዳንድ ማብራሪያዎች ይኖሩኛል፣ እመለሳለሁ መጨረሻ ላይ። በዙሪያው ያሉ ሱቆችም ቢሆኑ ግዴታ ያመጣቸው ናቸው። ቅንጦት አይደለም። ቅንጦት ያመጣችሁ አይደሉም። ከእናንተም ከቤተ ክርስቲያኒቱ ምናልባት ለእናንተ በተደጋጋሚ እንግዲህ የማስተማር ጉለት ይሁን አላቅም፣ ብቻ ግን ቅድም ያልኳችሁ እያንዳንዱ ምእመን ከአስር አንዱም ቢሰጥ አስራት በኩራቱን ቢያወጣ ይሄ የምትሉት ነገር በሙሉ ላይ ያስፈልግ ይችላል። አሁን እኮ ቤተ ክርስቲያን በእናንተ አስራት በኩራት አደለም ብዬ ነው በእናንተ የስዕለት ገንዘብ ነው፣ እና ዝምላችሁ ትንሽ ጸለያችሁ ከአስራታችሁ እንዲሁ ዝምሎ ደስ ያላችሁን ስለምታደርጉ ነው። በመደበኛ መንገድ ግን ከአስር አንዱን ቢሰጥ ሰው ይህ ሁሉ ንትርክ አይኖርም ነበር ቤተክርስቲያናችን ውስጥ። ለማንኛውም አምላካችን መድኃኒታችን ኢየሱስ ክርስቶስ እየገሰጸ ከቤተ መቅደስ ያስወጣቸውን እነዚያን አቻ ላቻ የሆነ ንግድ ይሰሩ ለመንፈሳዊ አገልግሎት ያይደለ እንዲሁ ለራሳቸው ጥቅም ያደርጉ የነበሩ ሰዎችን ገስጾ ከቤተ መቅደስ አስወጣ እና የዛሬዋን ቤተ መቅደስና ያኛውን እንዳታነጻጽሩ ለማለት ይህን መልእክት ለማስተላለፍ ነው።